አሰላሙ አሌይኩም ወረመቱላሂ ወበረካቱ ውድና የተከበራችሁ የሱርቱ ቤተሰቦች እንዴት ናችሁ? ሰላማችሁ ይበያላችሁበት፣ ሰላማችሁን ያብዛልኝ። እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ዛሬ የሚገኘው ቢሲማ ከተማ ላይ ነው። ቢሲማ ከተማ እንግዲህ ባለፈ እቃ ያስገባው ያሳየኋችሁን ቤት ፏብትን እናድርገው ገብቻ አለሁኝ ይህንን የምታዩትን ቤት አራት ክላስ ቤት ጂብሰም ኮሪትን አግርግዳቻት ልንሰራው ገብተናል። እንደዚህ አመራር በእንደዚ አይነት ሁኔታ ምርቶችና አመራተን አዘጋጅተናል። እንደምታዩት ውጭ ላይ ሸራ እየወጠርኩ ነው። ውሃ የለውም ነበረ ውሃ እንግዲህ በመኪና ወይም ደግሞ ካለበት ቦታ ተስቦ በሸራ እንዲጠራቀም ዝም በሽራን እንጠራቀም ደዛ አድርገህ ውጭ ላይ ወጣ ትሪ ያለሁኝ እና አሁን ወደ ስራ ሬዲ ሆነን አሁን ልንጀምር ነው፣ ስራ ላይ ልንገባ ነው። እንግዲህ ዛሬ ከዚህ ቪዲዮ የምትማሩበት እና ይሄንን ቪዲዮ ላሳያች ላሳያችሁ ወደድኩት ምንድነው አንደኛ ቢሲማ ከተማ ላይ ያላችሁ በሀይቅ መስመር ያላችሁ እህት ወንድሞች፣ በዚሁ ገባ ገባ በሉ። የሚሰራላችሁ ካለ በዚሁ ሰርተላችሁ እንሄዳለን። ጎራ እንድትሉ ነው እዛ መሆናችንን ልናሳውቃችሁ ስለወደድኩ ነው። በመቀጠል ደግሞ እንግዲህ ጭቃ ቤት ለምትሰሩ እህት ወንድሞች ጭቃ ቤት ሰርታችሁ ለፊኒሽንግ ስራ እንዴት አድርገን ብናደርገው ይሻላል ያላችሁኝ አላችሁ። ብዙ ጊዜ በጥያቄም የምጠይቁኝ አላችሁ። ልጥፍ ላይ ጅብሰም ቻክ ብናደርገው እንዴት ነው የሚሆነው? ያላችሁኝም አላችሁ። እንግዲህ አሁን ይሄ የምትመለከቱት ቤት እንደ እንደምታዩት ልጥፍ ነው። ልጥፉን በቃ ልጥፉ ነው የታዩት። በልጥፉ ላይ ጅብሰም ልናደርገው ነው፣ ቻክ ልናደርገው ነው። ማቴሪያል በጣም ይወስዳል። አለጣጠፉ ትንሽ አንዳንድ አንድ ጎደሎ ነው አለው እንጂ በጣም አሪፍ ነው አለጣጠፉ። እዚህ ላይ እንግዲህ ጅብሰም ሲሰራ በጣም አሪፍ ነው የሚሆነው፣ ጠንካራ ነው የሚሆነው፣ ጥንካሬ የሚኖረዋል፣ ለወጭ የሚቀንሳል ማለት ነው። ይሄንን ልጥፉ ላይ እንደዚህ አድርጋቸው ስታዩ ወጭ ይቀንስላቸዋል። ምንድነው ወጭ የሚቀንሰው ነገር የልስንን ዋጋ ያስቀርላቸዋማ ነው። ልስን የምለስኑበትን የጭድ የአፈር እና እንዲሁም የጭቃ የልስን የበሳኙን ያስቀርላቸዋል ማለት ነው እንግዲህ ጭቃ ቤት ላይ ብዙ ጊዜ የምትሸወዱት ስንሰራ ጭቃ ቤት ስንሰራ ብዙ ጊዜ የምንሸወደው ምንድን ነው ልስን ሲል ለስን እንግዲህ አሁን ይሄ ልጥፍ ነው እንደምታየው ልጥፍ ነው ይህንን ልስን ስንለስን እንግዲህ ማድረግ ያለብን ምንድን ነው ሙሊቱን እዚህ ጋ ይሄ ልስን እንዲለሰልስ ሙሊቱን እንዲጠብቅ ነው ልስን የሚባለው ልስን ሲለስን ሙሊት የሚለው ላይ ብቻ አይተው አይለስኑትም አሁን ይሄ ቤት አሁን እንደምታዩት እንደዚህ ተለጥፎ ተጽፏል። እዚህ ልጥፉ ላይ እንግዲህ ልስን ሲለሰን መሆን ያለበት ጎደሎ ላይ ነው። መለሰን ያለበት ጎደሎ ላይ እንግዲህ ይህ ሙሊት የሚጠይቅ ነው። ይህንን ሙሊቱን እየጠበቁ ኩል ልስን ሲለስኑ ቀጥ እንዲል ማድረግ አለባቸው። ነገር ግን እንደዛ ስለማያደርጉ ዝም ብለው ባለበት ስለሆነ ልስን ሲባል አብዛኛው ሰው ጭቃቤ ላይ ልስን ስለስኑ፣ አብዛኞቻችሁ ባለሙያም ልትሆኑ ትችላላችሁ። ልስን ስለስኑ መለስለሱን ብቻ ነው የምታዩት። ሙሊቱ ቀጥ ማለቱን አትመለከቱም። ያንን ስለማታደርጉ ቢለሰንም ከዚህኛው ጋር ያለው የማቴሪያል ያለው የፊኒሽንግ ስራ የሰጋቱራና የጀሶውን ፍጆታ ያን ያክል የሚጨምር ነገር አይኖረውም። አሁን ከዚህ ጋር ከዚህ አሁን ይሄ ቤት አራት ክላስ ነው። ይሄን አራት ክላስ ቤት ልስን ተለስኖ ብንሰራው እና ልስን ሳይለሰን በዚህ በልጥፉ ላይ ብንሰራው ያለ የጀሶ እና የሰጋቱራ ልዩነት የሀያ ኪስ ሰጋቱራ እና የመቶ ኪስ ጀሶ ልዩነት ነው የሚያመጣው። ያን ያክል የተራራቀ ልዩነት አያመጣም ማለት ነው። ትንሽ ነው ልዩነት የሚያመጣው። እና እንግዲህ ይህንን ስታደርጉ ውስጥ ልጥፍ ለጥፋችሁ ቤታችሁን ስትሰሩ ምን ታተርፋላችሁ ማለት ነው? አንደኛ ቤቱን ጥንካሬ ሰጥታላችሁ፣ ለጥንካሬ በጣም አሪፍ ነው። የለሰለሰ ላይ ሙሊት ሲወፍር፣ ጀሶ ሲወፍር የመነሳትና የመላጥ ባህሪ ያለው እንደዛ እንዳይሆንባችሁ ይሆናል። ሁለተኛ ደግሞ ልስን እንግዲህ ጭቃብኩታችሁ ጭቃ ውስጥ ሚቦካ ያለው ነገር እስከሚደርቅ የምትሉትን ጊዜ ትቆጥባላችሁ ማለት ነው። በልጥፉ ላይ ዝም ብላችሁ ጅብሰም ብታደርጉ ጊዜያችሁን ትቆጥባላችሁ፣ ከወጪ ትድናላችሁ። በልጥፉ ላይ ጅብሰን ስታደርጉ ጥንካሬ በጣም ጠንካራ ይሆናል፣ ይይዛል። ምናለ መሰላችሁ፣ ይህ ፍርግርግ ስለሆነ በዚህ በፍርግርጉ እንዲህ ጀሶው ሰጋቱራ እና ጅሶ እየተቀላቀለ ስለሆነ የሚሰራው በዚህ ላይ ሙሉ ስለሚገባ ይህ ስንጥቁ ምናም ስለሚ ጥንካሬ በጣም ይጠነክራል፣ ጥንካሬ ይኖረዋል። እንትኑ ቤቱ የመልቀቅ ከጭቃው ላይ የመልቀቅ ባህሪ አይኖረውም። ሰጋቱራ በደንብ ስለሚደረግለት አይኖረውም ማለት ነው። እንግዲህ እዚህ ላይ የምሰጣችሁ አስተያየት በልጥፍ ላይ ጅብሰም ለማሰራት ከፈለጋችሁ ጭቃቅ ቤት ለምታሰሩ ደንበኞቼ ልጥፍ ቤት ላይ ምን እንዴት አድርገን ለጥፈን ጅብሰም እናሰራው ለምትሉ፣ እዚሁ ላይ አንድ ማብራሪያ ሰጣችኋለሁኝ። ምንድነው ማድረግ ያለባቸው? አሁን ይሄ ቤት እንግዲህ ልጥፍ ነው ብያቸዋለሁ። እንዲለሰን አድርገው ነው የሰሩት። ያው ለጅብሰም እንዲሆን አድርገው አልሰሩትም፣ እንዲለሰን አድርገው ነው የሰሩት። እንደምታዩት እሾህ እሾህ እየሰራ ነው ሙሉ እንደዚህ ሰራ ነው። በቃ ይሄ አሁን ቀጥ ያላደረግን ለማለት ነው። እንደዚህ በቃ ይሄ አባጣ ጎርባታው ይህን እንትን እንዲ ይህንን እንደዚህ ማድረግ የለባችሁም። እንደዚህ ጥቅጥቃ አርጋችሁ ዝምብላችሁ ጣል ጣል እንዳደረጋችሁ ማድረግ የለባችሁም። መጀመሪያ ለምታስመርጉ፣ በልጥፍ ለምታስለጥፉ ማድረግ ያለባችሁ ምንድ ነው? ቀጥ አድርጋችሁ መምረግ አለባችሁ አሁን። ይሄንን ማዕዘኑን እዚህ ጋር ያለውን ቀጥ እንዲል ማድረግ አለባችሁ። ይሄ በኋላ ቆፍሩኝ እንዳይል ይሄንን ቀጥ ማድረግ አለባችሁ። ሲቀጥል ደግሞ ይሄንን እንደዚህ ጭቃ ወጣለጣል ያደረጋችሁትን ጭቃ ይሄንን እንደዚህ ዳሰስ ማድረግ አለባችሁ። እንደዚህ ዳሰስ ዳሰስ ሲል እኩል ይሆናል፣ የሆነ ይስተካከላል። አሁን ይሄ ቅረቡኛ አይደል ማለት ነው። አሁንኛ ይሄንን እየጠረብን እንደዚህ ያበጠ ያበጠውን ይሄንን እየጠረብን እናደርገው ነው። ይሄንን እንዳይሆንባችሁ፣ እንደዚህ አይነት ነገር እንዳይሆንባችሁ፣ ለፊኒሽንግ ስራም እንዳይጨምርባችሁ፣ ማቴሪያልም እንዳይበላ ከዚሁ ቀለል ማድረግ ስለምችሉ ስለጥፉ። ስታስለጥፉ ይሄንን እንደዚህ በእጃቸው ወዳው ዳሰስ ዳሰስ ማድረግ አለባቸው። ሲቀጥል ደግሞ ስታስለጥፉ ቃጫ አድርጋችሁ ሙሉ ለሙሉ ማስለጥፍ ነው። ከዛ በኋላ ወደ ፊኒሽንግ ስራ ትገባላችሁ። ጅብሰማችሁን ኳብትን ማድረግ ነው ማለት ነው። በጅብሰም እና በሰጋቱራ እየቀለቀላችሁ ማሳመር ትችላላችሁ ማለት ነው። እንግዲህ አሁን ይሄ እንደምታዩት ሳሎኑ ነው። ይሄ ሳሎኑ ነው። ከዚህ ወደ ሳሎን ወደ ምንታ ቤት እንገባለን። የዝቤት ስራ እንግዲህ በጣም ብዙ ስራ የሚጠይቅ ነው። እንደምታዩት እዚጋ ይሄ የበሩ ክፍተት ነው። አሁን ይህን የምታዩትን ክፍተት እንግዲህ በቃጫ እያረኩ ገና ልሞላ ነው። ቃጫ ሰጋቱራ እንደዚሁም ጀሶ እየቀላቀልን እንሞላለን። ይሄንን እንደዚህ እንሞላለን። ቀጥ አድርገን በዚሁ እንደዚህ ሌቭል አድርገን እንሞላለን። በዚህ ማለት ነው። ይሄ በር ላይ ነው። በር ላይ ያለ መተላለፊያ ነው። ይሄንን እንግዲህ እንደዚህ አይነት ስራ ደግሞ ስትሰሩ ጭቃ ካለ በጭቃ ብትመርጉት በጣም ይመረጣል። ለእናንተ ለራሳችሁ ጀሶ እንዳይበላችሁ ማለት ነው። አሁን እንግዲህ ይሄ ቤት እንደምታዩት ልጥፉ በጣም አስቸጋሪ የሆነ ቤት ነው። እኛ ግን እየጠረብን በስነስርዓት አድርገን ልን ሰራው ነው። እናንተ ልጥፍ አዲስ ቤት ለምትሰሩ ጭቃ ለምታስመርጉ ይህንን ቪዲዮ በደንብ አዳምጣችሁና ተከታተላችሁ በስነ ስርዓት ብታሰሩ በጣም ታተርፉበታላችሁ ትርፋማ ነው የምትሆኑት። ይሄ እንግዲህ ወደዚህ ስንመጣ ደግሞ ክሽንም ልትሆን ትችላለች። የልጆች ምታ ቤትም ማድረግ ይቻላል። እንደምታዩት ይሄም እንደዚሁ ነው። መስኮት አለ በዚህ ጋር። ይሄ እንግዲህ ልጥፉ እንደምታዩት በጣም የተወላገደ ነው። ወላ ቤት እንኳን ሊያከስረኛል አድርጉልኝ መቼም እኛ በስራችን የምንታም አደለንም። እዚ ጋ ያለው ክፍተት ምናምን ይሄን እንግዲህ መጨረሻ ላይ ደግሞ እንዴት እንደሚያምር የማሳያቸው ይሆናል። ዚ ጋ እንደዚህ ኩኗል። ልጥፉ እንደምታዩት ይሄው እዚ ጋ እንደዚህ አለ። እዚ ጋ እንግዲህ የምናስተካከላቸው ስራዎች አሁን ከዚህ ስራ የማብሪያት መግቢያ መውጫ እናደርጋለን። ይሄ እንደዚህ መተላለፊያ ያለውም እዚ ጋ እነርላለን አንድ እዚ ጋ ሁለት እዚጋ እነርላለን። በዚህ ጋር ወደዛኛው ክላስ የምንገባበት ሳሎንም ላይ እንደዚሁ በዚህ ጋር እነርላለን። ወደዛኛው ክላስ መተላለፊያ ከላይ ማለት ነው እዛች ጋር እነርላለን ለማብራት መተላለፊያ እንደዚህ እንደተለመደው እንደምታየውስ እንደተዛሬ ስራችን። ወደዚህ ስንመጣ ደግሞ መኝታ ቤቷ ናት መኝታ ቤቱ እንደምታዩት በጣም ጠበብ ያለች ነች። እንጨቱን ራሱ አልቆረጡትም። ጭቃ መራጊዎቹ ዝም ብለው ነው መርገው ሄዱት። እንጨቱ ራሱ አልተቆረጠም። ይህን እንግዲህ መከራችን ላይ ነው እኛ በማስተካከል እንትን ነው ይህ ለምታዩት፣ ይሄ ክፍተት ሁሉ ይሄ እንዳለ ሙሉ እንግዲህ መጨረሻ እንሻ አላህ አሰማምረን በዚህ በስምንት ቀን ውስጥ መጨረሻውን እናሳያችኋለን። ይሄ የምታዩት እንደዚህ ነው፣ መኝታ ቤት ነው። ጀሶ ይኸውና እንደዚህ ገብቷል እዚጋለን። ይህ እንግዲህ አይበቃንም። አሁን ይሄን ያክል እራሷ የሚበቃ አይደለም። ወደዚህ ስንመጣ ደግሞ አንድ ክላስ አለ። ያችኛዋን ክሽን ቢያደርጉ እዚህ ጋር የልጆች ምንታ ቤት ማድረግ ይችላሉ። ያችኛዋ የልጆች ምንታ ቤት መሆን ይችላል ወይም ክሽን መሆን ይችላል። ይሄም እንደዚህ አለ። እንግዲህ ምንድን ነው ከዚህ ቪዲዮ መማር ያለባቸውና መማር ያለብን ምንድን ነው? ቤት ስንሰራ እንዴት አድርገን እንስራ አብዛኞቻችን የምንሸወደው የቤት አሰራሩን ቅደም ተከተል አለማወቅ፣ እንዴት ተደርጎ መሰራት እንዳለበትም አለማወቃችን ብዙ ወጪ ላይ እያደረገን ይገኛል ማለት ነው። ይህንን ቤት እንግዲህ ጭቃ ቤት ለምንሰራ እህት ወንድሞች ቤት ስንሰራ በመጀመሪያ ያለውን ስራ ገለን አጠናቀል፣ ለኔክስት ለፊኒሽንግ ስራ የሚመች አሰራር ስራ ሰርተን በቀላሉ ወጪያችንን ማቅለል እንችላለን ማለት ነው። እንደዚህ በሰጋ ቶራና በጀሶ ቀጥ አድርገን እኩል ሞልተን ልክ እንደተለሰነው ቤት አድርገን ማሳመር እንችላለን ማለት ነው። በተረፈ ደግሞ ልስን አሁን ስንለስን ምን ስንጭቃ ውሀ እንደምታዩት ውሀ መከራ ነው። ውሀ የሌለበት ቦታ አለ ጭዳ እናገኝም። እንደዚህ ልስ ነው ምናምን እንደዛ ያልተስተካከለ ነገር ስለሚሆን በዚሁ በፊኒሽንግ ስራ ወጫችንን ቀለል አድርገን ጊዜያችንን ቆጥበን ቤታችንን መጨረስ እንችላለን ማለት ነው። በተረፈ እንግዲህ ውድና የተከበራችሁ ደንበኞቼ አሁን የምገኘው ቢሲማ ከተማ ላይ ነው። በዚህ መስመር ያላችሁ ሀይቅ፣ ወረባቦ፣ ውጫሌ፣ መርሳ እንዲሁም ደሴም ካላችሁ በዚሁ መስመር ላይ በዚህ አካባቢ ላይ ቅርብ አካባቢ ያላችሁ በቤት ግንባታ ስራ ላይ ያላችሁ አሁኑኑ ገባ ገባ እያላችሁ በዚሁ ቻንሳችሁን መጠቀም ችላላችሁ። ሰርቼ ላችሁ እወጣለሁኝ። በተረፈ ቪዲዮን ከወደዳችሁ ላይክ፣ ሼር አድርጉልን። ሰብስክራይብ ያደረጋችሁ አበረታቱን። እስከ ቪዲዮ መጨረሻ አብራችሁን ስለነበራችሁ ከልብ እናመሰግናለን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።